ሰላም ሰላም ውድና የተከበራችሁ የአዜ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበለልኝ። እዚህ ጋር የምትመለከቱትን እንግዲህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ምክንያቱም መዳሞች እንዲደርሳቸው እንፈልጋለን። በሰራተኞች ላይ ልጆቻቸው ምን አክል እንደሚያደርጉና እንደዚህ ነው እንግዲህ በእንደዚህ አይነት ነው ሰራተኛ ልጅ ገደለች፣ ልጅ መታች፣ እንደዚህ ያደረገች የሚባለው እቺን ግን ሳላደንቃት አላልፍ። ምክንያቱም በቃ ሁሌ እንደዚህ ሲደረግባት ሲበዛባት ነው። እንደባለፈው ወንድማችን ማለት ነው ካሜራ ቁጭ አድርጋ ዛሬም የተጀመረው ማለት ነው፣ ደብቃ እየቀረጸችው ነው እንግዲህ በደብቅ ካሜራ። መዳም ግን ካሜራውን ስላላየች ቁማ እያየች ነው ማለት ነው። ድምጿም አለ፣ ዝም ብላ ታያለች ማለት ነው። እንደዚህ ሲደበደበ እና ሲያሰቃያቸው እየተከተለ ጓደኛው ይሁን ወንድሙ ደግሞ ትንሽ ልጅ አለ፣ አብሮ ኳስ የሚጫወት እያያችሁት ነው። እሱም ተው ሲል ይኸው፣ ይሄኛው ልጅ ተው ይለዋል። ይሄንንም አይሰማም። እንዲሁም ሌላውም እንድኖ ሲ ሰራተኞች ናቸው። ሁለቱም ሁለቱን የሚያሰቃያቸዋል። በተለይ እችኛዪቱ ነው፣ በቃ ጥምድ አድርጎ የያዛት ማለት ነው። በጣም ያሳዝናል። ምን አክል ግፍ እንደሚደርስብን ምን አክል ግፍ እንደሚደርስባቸው በተለይ ልጆች ቤት የሚሰሩ አሁን፣ ያችን መጣች ጓደኛዋ ተው ያለችው ነው። እሷንም ዙሮ እንግዲህ ይመታታል። ይሄ ወንድሙ መሰለኝ፣ ይሄም ተው እያለው ነው፣ አይሰማም። ማንንም ተመልከቱ፣ ይመታል። ሁሌም እንደዚህ ነው እንግዲህ፣ ማለት ነው ታዲያ እንደዚህ ነው እንግዲህ እየታየ በኋላ ላይ ሰራተኛ ገደለች፣ ሰራተኛ መታች፣ ሰራተኛ እንደዚህ ያደረገች ተብሎ የሰራተኛ እንትን የሚገነው ማለት ነው። እቺም ተው ስትለው እሷንም መምታት ጀመረ። አያችሁ አይደል? ጉድ ተመልከቱ እንግዲህ፣ ይህን አክል እንደዚህ ባለጌ ናቸው የአረብ ልጆች ማለት፣ በጣም ቆሻሾች ናቸው። ተመልከቱ ይሄ አንድ ፍሬ ልጅ ምን አክል እንደሚያሰቃያቸው እንግዲህ መዳም ቁጭ ብላ ታያለች። እንደዚህ ሲሆንና ሰራተኛ እኮ ሰው አይመስላቸውም እነዚህ። በጣም ነው ያደነኳቸው ትግስታቸው። የእኛ ሀበሻ ሰራተኛ ብትሆን ጭንቅላቱን ነው የምትለው። እኔ በራሴም ቢሆን ማለት ነው፣ ማለት ትግስት የለንም። ትግስቱን ብቻ ፈጣሪ ይስጠን። ከምሬ ነው የምላችሁ። እኔ ትግስት የለኝም። እና እኔም አንድ ጊዜ ገጥሞኛል እንደዚሁ። ሴት ናት፣ የሰባት አመት ሴት ልጅ። ተነሽና ሰው ቤት ሂደን እንግድነት ማለት ነው ተነሽና ስር የለኝ ምናምን ምግብ አለችኝ ማለት ነው። ና እኔ እንግድን እንግዳ ነኝ ሰው ቤት ነው አላቅም፣ ቦታውንም፣ ሁሉንም ነገር። ና እኔ አልሰራም አልኳት። ከዛን ካልሰራሽ ብላ ቁጭ ባልኩበት እስከርብ ለብሼ በእስከርቡ አንገቴ ኑ ንቅ ያደረገችኝ ማለት ነው። ዘልዬ ተነሳኝና ከዛን፣ እጻን ደሞ አራስ ልጅ ይዣለው። እሷን ቁጭ አደረግኳትና እህቷን ምንጣፍ ላይ ማለት ነው እንቅ አድርጌ ወረወርኳት። ጸጥን ያለችው ለተወሰነ ደቂቃ ማለት ነው በቃ ህይወቱ አልፎብኝ ነበረ። እንግዲህ በዛን ሰዓት እች ልጅ ብትሞት ማለት ነው ሀበሻ ሰራተኛ ገደለች ተብሎ ያው የኔ የሞት ፍርድ ነው የሚፈረድብኝ ማለት ነው። አሰባችሁት? እና እንደዚህ ትግስት ነው የሚፈታተኗችሁ። ይመቷችኋል፣ ይተፉባቸዋል። በጣም ባለጌ ቆሻሾች ናቸው። በዛ ላይ እናታቸው እና አባታቸው የሚገርሙ ወላጆቻቸው ተው አይሉም ማለት ነው። እኔ እዛን ቀን እነሱ የሉም ሰርግ ሄደዋል ማለት ነው። መጀመሪያ እንደመጣው ነው እና እነሱ ሰርግ ሄደው እኔ ህፃን ልጅ የለም እኛ ቤት ማለት ነው። የጓደኛዋ ቤት ነው ልጆቹንና አሮጊታለች አያት እዛ ቤት ጠብቂ ተብዬ ነው የኔ ሰዎችና፣ ያችኛይቱ እህት ናት። ጓደኛም ሳትሆን እህት ናት። እህቷ እናቷ ደግሞ እዛኛው ቤት ነው የሚቀመጡት ና አንቺ ሂደሽ ከአያትየው ከአያታቸው ጋር ና ከህጻናቶቹ ጋር እዛ እነሱ ጋር ተቀመጪ እኛ እስከምንመጣ ብለው እነሱ መዳሞቹ ሁሉ ሰርግ ይደዋል። ማንም የለም። አሮጌቷ አትሰማምም ቶሎ ብላ በጣም ያረጀች ናት ና ቤት ውስጥ ተኝታ ነው ያለችው። የሰባት አመቷ ትልቅ ልጅ አለች። ሌላ ደግሞ ሁለት ቲናንሾች አሉ። ሶስት ልጆች ህጻናት ና አሮጌት፣ እኔ አራተኛ ነው እዛ ቤት ያለ ነው ከዛ ተነሽና ንግስት የሚባላል የሚጠበስ እሱን ተነሽና ንግስት ጥበሽልኝ አለችኝ። እኔ ሰው ቤት አላቅም። እኔ ጠብቂ ነው የተባልኩ። ምንም ምግብ ስሪ፣ እንዲህ ስሪ አልተባልኩም። ሲጀመር ስትለኝ ጊዜ እኔ አልሰራም አልኳት። አንደኛ ቤቴ አይደለም፣ ሁለተኛ ምን አገባኝ ሰው ቤት እጄ የሰው ምግብ ማበስለው። እኔ የተባልኩት ህፃኗን ይዘሽ ቁጭ ብለሽ ጠብቄ ብቻ ነው እና አልሰራም አልኳት። ከዛ ስፖርት የሚሰሩበት አለ የስፖርት እንዲህ መምሻ ወይም ደግሞ የሚሄዱበት የስፖርት መስሪያ አለ። ብረቱ እኔ ቁጭ ብዬ ህጻኗን እዣለሁ፣ በቃ ልክ እንደዚህ ልጅ ማለት ነው። እየመጣች ተይ ብላት፣ አንገቴን እስከርቡን እየጎተተች አንገቴን ልታንቀኝ ትመታኛለች። ተነሽ ብላት፣ ትጎተተኛለች። እንዴ እኔ እኮ እነሱ ሰራተኛ አይደለውም። በቃ ፈላብኝ። ከምሬ ነው ምላችሁ። እመቤቴ ያስኳትና ማለት ነው ህፃኑን ቁጭ አደረግኩና እንደዚህ ወደ ራሴ ሳብ አድርጌ ውርውር ሳደርጋት ሄዳ የስፖርት መስሪያ ብረቱ ላይ ማለት ነው ወደቀችና ጸጥ አለች። ከዛ ሁለቱ ህጻናቶቹ ጮሁ ተጫጫሁ፣ እሷ ጸጥ ነው ያለችው። በቃ ከወደቀች በኋላ እኔ ራሱ ደነገጥኩኝ። ከዛ አሮጌቷ መጣች፣ ልጆቼ ምን ሆኖ ነው ብላ መጣችና ምንድን አለችኝ፣ ጠልኳት። ከዛ አሮጌቷ በጫማ የወረወረች ትመታኛለች፣ በእጇ ትመታኛለች። በጣም የሞተች አሮጌት ናት ልጅን ገደለች ብላ ደውላ ወዲያውኑ አሩጊቷ ልጅቷን እንደዚህ ሰራተኛዋ መታች ምናምን ብላ በቃ፣ ታቃላችሁ እነሱ አካበዱ ማለት ነው። ከዛ ልጅቷ ከተወሰነ ሰዓት በኋላ ወደ ራሷ ነፍስ ዘራች ማለት ነው። እኔ ራሱ ቅስ ሜኑ ስብር ያለ ለመጥፋትም አሰብኩኝ። በቃ ግራ ተጋባው ማለት ነው። እና በጣም ይፈታተናቸዋል። እኔ እዛ ቤት ምሰራ ቢሆን በስማ በቃ አንዴ ወይ እሱ ያሁን በቃ አንድ ሰው ይሞትብኛል። ወደዳችሁም ጠላችሁም ከልጆቹ በተለይ ትልቋ ልጅ በእጄ ነው የምትጠፋ። ምክንያቱም በጣም ትግስት ታስጨርሳለች፣ ትጎትታችኋለች፣ ትመታችኋለች፣ እንደዚህ አንገታችሁ መታ ታንቃለች። የሰባት ዓመት ልጅ ናት። በጣም ባለጌ ቆሻሻ፣ እውነት በጣም ልክ እንደዚህ ልጅ ባለጌ እየተከተለች በዛ ላይ እኔ ምን የነሱ ሰራተኛ ይብ ላይ ለሰራተኛቸው እነሱ ቤት ሰራተኛ አይቀመጥም። ይመጣል ይሄዳል፣ ይመጣል ይሄዳል። ሰራተኛ የላቸውም፣ ምክንያቱም በልጆቹ የተነሳ ልጆቹ ስለሚያሰቃዩ ማንም ሰራተኛ አይቀመጥም፣ እቤታቸው ማለት ነው። እና እኔ አሁን እዚህ ብዙ ጊዜ ነው እንግዲህ እዛ እህቷ ቤት አሁን አድጋለች። እዚህ ሲመጡ እራሱ አልወዳቸውም አይመጡም፣ እነሱ እና እኔ በጣም በግልጽ ነው የምናገረው። በጣም እናንተ ቤት ሰራተኛ የማይቀመጠው ልጆቹ ስለሚያሰቃዩት ነው ላለሁ ለዛ ነው ይመጣል ሰራተኛ፣ ወዲያው ነው የሚሄደው። ልጆቹ ይማታሉ ምን ይላሉ። በተለይ ሐበሻ ሰራተኛ አይቀመጥም እነሱ ቤት ማለት ነው። እና የሰራተኛ የላቸውም ተመላላሽ ምናምን ነው የምታጸዳ በልጆቿ ምክንያት ማለት ነው። እና አረብ ልጆቹን ማሳደግ አይወድም እና ሰራተኛን በጣም ነው የሚፈታተኑት። የዚች ልጅ ትግስት ግን በጣም ነው ያደነኩት። እነዚህን ብስማ እኔ እግዚአብሔር ነው ያወጣኝ። በአንድ ቀን እንግዲህ ጠብቂ በተባልኩበት ሰዓታት ባልሞላበት ቀንም አልሞላም በሆነ በሰዓታት ውስጥ ሁለት ሰዓት የሶስት ሰዓት አክል በቆየውበት የሰው ልጅ ህይወት አጥፍቼ ነበረ። እና እኛ ገዳይ አበሾች፣ ይገላሉ፣ ሰራተኛ እንደዚህ ያደርጋሉ የምንባለው እኛ ወደን አደለም። እነሱ የሚያደርጉት ነገር ልጆቹ የሚያደርጉት በጣም ትዕግስታችሁን ይፈታተናል። ተመልከቱ። ይሄ ልጅ እንግዲህ ምናክል ትግስተኛ እንደሆኑ እነዚህ ንዱንሲዎች፣ እንጂ አበሻ ብትሆን እርግጠኛ ነኛ ፍንጫ ላይ ነው የሚወጣ እና ያው እንግዲህ እሷም ትገደላለች ማለት ነው። የዚህ ልጅዎች ጠፋ። አሁን እያያችሁ ነው። እየሄደ ይመታቸዋል። እየተከተለ እየተከተለ ንሱ ሲሸሹት ምንም አድርገውት አይደለም። በቃ እንደዚህ ያደርጋቸዋል። የአረብ ልጆች እናት ግን ቁማታ ያለች ወይ ልጁን ነካ ብታደርገው ወይ ብትመታው፣ አስባችኋል? ልጅቷን ኩርስ አድርጋታለች። በመጨረሻ ላይ ግን ልጅቷ ይሄን ቪዲዮ ከቀረጸች በኋላ ሚዲያ ላይ ለቀቀችው። ልጅቷ ሂዳ ቦታ እና ስራ እንዲቀየርላት ማለት ነው። የሳውዲ አረቢያ ውስጥ ጅዳ ውስጥ ነው ይሄ ነገር የተደረገው ማለት ነው። ልጅቷ ቢሮ ሂዳ ሁለቱም ከዚህ ቤት ወጥተዋሉ። ቪዲዮውን ሚዲያ ላይ ለቀቁት። መዳምም አየች፣ ደነገጠች። ለምን ለቀቅሻለች? አሁን አረቦች ራሱ የተነጋገሩበት ነው ያሉት ማለት ነው በዚህ ጉዳይ ና ልጅቷም ከዛ ቤት ወጥታለች። ለሚመለከተው አካል ኢንዶኔሲዎች እንደኛ አይደሉም፣ ጎበዞች ናቸው። ይሄን ሚዲያ ላይ ቲክቶክ ላይ በለቀቀችው ሁለቱንም ኢንዶኔሲ ሰራተኞች መጥቶ የነሱ ኢምባሲ ወሰዳቸው ማለት ነው። ወስዶ ስራ ቀየረላቸው። ይሄ ቪዲዮ ደግሞ አረቦች ሁሉ እየተነጋገሩበትና ስህተት እንደሆነ ብዙ መዳሞች እየተናገሩ ነው። እንዲሁም ወንዶችም በቃ ሀሳብ እየሰጡ ነው ሁሉም እና ልጅሽን መቆንጠጥ እንዳለበት ልጅን መቆጣት እንዳለበት አስተዳደግ እንደዚህም መደረግ እንደሌለበት ብዙዎች አስተያየት እየሰጡ ነው። በጣም ከባድ ነው። እዚህ ጋር ወይ ብትመታ ወይ የሆነ ነገር ብታደርግ፣ ገኖ የሚወጣ የማነው? የሰራተኛዋ ድምጽ፣ የሰራተኛዋ የበደለችው ነገር ነው የሚወጣ ገባችሁ? እና ብዙም ጊዜ ህይወት የሚያጠፉት ልጆች እነሱ ብዙ ከዛ በላይ ግፍት ደርሶባቸዋል። ይተፋባቸዋል፣ በጫማ እየወረወሩ ይመታሉ። እኔ ስላየው ነው ማለት ነው። እኔ ፈጣሪ መስገን ህፃን ልጅ የለም ቤቴ። የመጨረሻ ልጅ የሚባለው የ23 ዓመት ልጅ ነው የመጨረሻው ቤት ውስጥ ማለት ነው። እና የለም ህፃን እና ህጻን ቢኖር በጣም ከባድ ነው። ከባድ ማለትም በ ትዕግስታችሁን በጣም ነው የሚፈታተኗችሁ። አስቡት፣ ልጅቷ ትሸሻለች፣ እየተከተለ ይመታታል፣ እየተከተለ ይሄ ቂጡን ያልጠረገ ህፃን ልጅ። ሞራናችሁ ራሱ ምን አክል ነው? እንደዚህ መጥቶ ሲመታችሁ ሲተፋችሁ ምናምን ረ በእርግጫ ልቡን ብላችሁት ነው በአንዴ ህይወቱ የሚጠፋው እና ትዕግስቱን በጣም ነው የሰው ትዕግስት የሚፈታተኑትና እና የአረብ ልጆች የተገደሉ እንደዚህ ያደረገች እንደዚህ ያደረገች የሚባል ልጆቹ የሚሰሩትን ነገር ከግድያ የማይተናነስ ነገር በነዛ ሰራተኞች ላይ እየተሰራባቸው ነው ያለ። እየተተፋባቸው፣ እየተመታባቸው ህጻናት ምንም የማያውቁ የሰባት አመት የስድስት አመት ህጻናት ሰራተኛን ይደበድባሉ፣ ይረግጣሉ፣ ይተፋሉ፣ ይመታሉ። ይሄ ሁሉ ግፍ ለምን ለምን? ስለዚህ ልጆቻቸውን መዳሞች በስርዓት ማሳደግ አለባቸው። ሰራተኛ ላይ ብቻ ሁሌ የገደለች መታች፣ ቆረጠች፣ ፈለጠች እየተባለ በሰራተኛ ብቻ መወራት የለበትም። እንኳንም ለቀቀችና ለእኔ ጀግና ናት። ምክንያቱም በጣም አነጋጋሪ ሆኗል። ትላንትናና ዛሬ አረቦች በያንዳንዳቸው ይሄን ቪዲዮ እየወሰዱት አሳብ እየሰጡበት ነው ያሉት። ላይቭ ላይ ሳይቀር ማለት ነው እየተወያዩበት ነው ያሉ። ልጆች እንዴት እንደዚህ ያደርጋሉ? ብዙዎችም እየተናደዱ ነው። መደረግ የለበትም ልጆቻችን በስርዓት ማሳደግ አለብን። በነገራችን ላይ አንዳንድ አረቦች ደግሞ እንደ ሀበሻ ልጃቸውን በስርዓት የሚያሳድጉ ልጆችም አሉ። አንዳንዶች ደግሞ እንደዚህ ጋጠወጥ ቆመው እያዩ ሰራተኛ ላይ እንደፈለገ ሲሆን ይስቃሉ ተቀምጠው እና ያሳዝናል። ስለዚህ ሁላችሁም ተጠንቀቁ፣ ከእንደዚህ አይነት ነገር ስለሚፈታተኗችሁ። ስንትቶቻችን እንደዚህ ልጅ ያለበት ቤት እየተሰቃዩ ነው ያሉት። ያጸዳችሁት ቤት ላይ ይደፋሉ። ከምር በጣም ነው የሚሰቃዩት። እኔ ስላየው ማለት ነው። እንደዚህ በቃ በጀማ በኩል ልጆች ያሉበት ቤት አሁን አጽድተው ቤቱን አሁን አሲሪ ይደፋሉ። አሁን ቆሻሻ ይደፋሉ። ችብስ ይደፋሉ። ውሃ አምጥተው ይደፋሉ፣ ብርጭቆ ይሰብራሉ። ይሄን ሁሉ እናት ቁጭ ብላ ትስቃለች፣ ሰራተኛ ግን ትሰቃያለች። ይሄ ሙኑ ደግሞ ጠርገሽ ና ጽደስ። ዝም ብትይ ልክ እንደዚህ ልጅ ይመቷችኋል፣ ይተፉባችኋል። እንግዲህ በዛን ሰዓት አላውቅም፣ ሀበሻ ትዕግስት የለውም ወደዳችሁም ጣላችሁም፣ ሀበሻ ክብሩ ሲነካ አይወድም። እንዲሁ ሴቶች እየተመቱ ይቀመጣሉ። በጣም የሚያሳዝነው ነገር እኛ ሀበሻ አይደለም ተመተን ፊታቸውን ከከሰከሱብን አንችልም እኛ ራሱ ፌት አይተን የምንረዳ ማለት ነው። እና ይሄ ነገር ሊታሰብበት ይገባል። ሰራተኛ ላይ መጫወት እንዲያቆሙ ሁላችንም ሀሳብ መስጠት አለን። መዳሞችም ልጆቻችሁን በስርዓት አሳድጉ። ሰራተኛን ብቻ አትውቀሱ። እናንተም ስነስርዓት አስይዛችሁ ማሳደግ። ሰራተኛ እንደ እናንተ ሰው ናት። ገንዘብን ብለን እንጂ እኛ እኛም በራሳችን እመቤት ነን፣ ንግስት ነን። በሀገራችን ላይ በሰው ሀገርም ቢሆን ንግስት። እኔ ለራሴ አሁንም ንግስት ነኝ እንዴ ለገንዘብ ብዬ ብቻ ነው ዝቅ ብዬ የምሰራው። እንደዛም ሙኑ ብሰራም ደግሞ ህፃን ልጅ እንዲሰድበኝ እንዲመታኝ አልፈልግም። ለምን እና እኛ ገንዘብን እንጂ የምንፈልገው እንደ አህያ ልንረገጥ አይደለም። ገንዘብ ሰርተን በላባችን ሀቃችንን መውሰድ ነው የምንፈልገው። ልጆቻችሁን በስርዓት አሳድጉ። ያው ትርጉማችሁ ስለምሰሙት ብዬ ነው እላለው። በእናንተ ቋንቋ ብናገር ደስ ይለኛ። አጠገቤ ስላሉ ነው እንጂ ለማንኛውም ላይክ ሼር፣ ሰብስክራይብ አድርጉ። ተጠንቀቁ። ልጅ ያለባችሁ ቪዲዮ ቅረጿቸው። እንደዚች ልጅ የሚያሰቃያችሁ ህጻን ልጅ ያለበት ቪዲዮ ደብቃችሁ ቅረጹና፣ ስለማታምን መታኝ፣ ሰደበኝ፣ ተፋቢኝ ብትይ ትስቃለች፣ ታሾፍብሻለች ማለት ነው። ስለዚህ ቪዲዮ ቀርጸሽ አስቀምጭና ለምን መለከተው አካል ሚዲያ ላይ ልቀቂ። በቃ ይሄ ልጅ አሁን ሁሉ ጊዜ ስለሚያደርግ ነው፣ ሲበዛባችሁ ነው ይሄን ቪዲዮ የቀረጹት። አሁን ላይ ያሳዝናል።